የምችለው ባለፈው አሁን ለምሳሌ ፌደራል መንግስት የኢትዮጵያና ህወሓት ውጊያ ባካሄዱ ጊዜ የተለያዩ ነገሮች ላይ ይቸግረን ነበር። አሁን ለምሳሌ ወልቃይት ጠገዴ ብለን ነው የምንዘግበው የነበረው፣ የለም። ሌላ አሁን እንዲሁ ለምሳሌ አፋር ውስጥ በጦርነቱ ጊዜ አንድ የአንደኛ ደረጃ ትምህርት ቤት ተመትቶ ነበርና በዚያ ጊዜ በርካታ ህፃናት እንግዲህ ተመታ የተባለው ዩኒሴፍ ዘግቦ እንዳወጣው በቲፒኤልፍ ኃይል ነው የተመታው፣ እና በጣም ብዙ ህፃናት ተጎዱ። ያንን ዜና ለመስራት በጣም ጥረት ስናደርግ ነበረ። ሰራ ነው ዜናውን። ነገር ግን መጀመሪያ ማስተባበያ ይጠየቅ ተባለ። ያኔ ተወካይ ከነበሩት ከአቶ ጌታቸው ረዳ ማስተባበያ ከወሰድም በኋላ ነው።